በጣም ይቅርታ ጋሺ አሁን ለስራ ቅጥር ቸኩዬ እየሄድኩ ነው፣ ይረፍድብኛል። ይቅርታ አባቴ። እባክሽን የኔ ልጅ እባክሽን፣ መድኃኒት ለመግዛት እየሄድኩ ነበር፣ ያማል። እንደ ወደ ኢንተርቪው እየሄድኩ ውድ ልብስ ይተቆሽሽብኛል። ይቅርታ፣ ይቅርታ። የኔ ልጅ እባክሽን ተባበሪ። አይገባም እንዴ? ቸኩያለሁ እያልኩህ እኮ ነው።

ረጅም ጊዜ በኋላ እንዴት ዳጊ ስላየሁ በጣም ደስ ብሎኛል። እዚህ ምን ትሰራለ? ያው እባክሽ የዚኛው ብራንች ማናጀር ወኝልሻል። አረ እኔም እኮ ስራ ለመቀጠር ነው የመጣሁት። እስኪ አንዳንድ ነገሮች ወደ ውስጥ ገብተን እናወራ። ምን አባት ምን ሆነ? ነው አሞኝ ነኝ። እኔ ልጅ፣ አይዞት እባክህ። እሺ በቃ አይዞት። እኔ አባት መጣው ገዝቼ ይመጣለሁ። ተባረክ ልጅ፣ እግዚአብሔር ይባረከ። አሚን። አይዞት። እሺ፣ መጣሁ

ሳውአመግናለ የአውዳ ጊዬ ጓደኝነታችን ያለአግባ መጠቀም ፈልጌ አይደለም። ግን ስራው በጠጣም ያስፈልገኛል እና ብታ ጊዜ እስኪ ይለኛልእ ሽሳይ ሲቪጂኮ ማርኬቲንግ እኮ ነው። እኛ የምንፈልገው ደግሞ ኢኮኖሚስት ልክ ነዳጌ። ግን መነኝ ሂሳብና ኢኮኖሚክስ ላይ በጣም ጎበዝ ነኝ። እሺ፣ ቤዚ የቻልኩትን በሙሉ ሞክራለሁ። ያው አንቺ ሙለታውን ቀስ በቀስ እያልሽ ትመልሸዋለች ማለት ነው። ያው ይህ የጽሁፍ ፈተና አለቃ እስከሚመጡ ረጋ ብለሽ ለመስራት ሞክሪ ያው ኢንተርቪው ላይ መቼም እንዴት እንደሚዋሽ ለአንቺ አላስተምርም። ነው ውሃ መግዣ ብር የለኝም፣ እባክሽ አመሰግናለሁ። በጣም ደስ የስራ ኢንተርቪው አለብኝ፣ እዛ እየሄድኩ ነው። አይገባም የኔ ልጅ፣ በዚህ ዘመን እንዳንተ አይነት ግሩም ልጅ ማግኘት እራሱ ድንቅ ነው። ምንም ማለት አይደለም። ባይሆን ይቅናህ፣ በሉኝ። ይቅናህ፣ አሜን። ይቅናህ የኔ ልጅ ይቅናህ። በቃ ስመለስ አይወጣለሁኝ

አረፍ የስራ ለማመልከት ነበር የመጣው። ተታች ሪሴፕሽን አንተ ጋር ሲልካዊ ነበር። አርፍደሃል እኮ ሰዓትን አይተዋል። አዎ ይቅርታ፣ በጣም አስቸጋሪ ነገር ገጥሞኝ ነው። ሰው ባያስፈልግም፣ ለማንኛውም ቦታው ስለተያዘ ጥሩ ነጥብ ካለ ሲቪን አስቀምጠህ ትሄዳለህ። ያም ደውለን እንጠራለን። አረ እንደውም በወርቅ ነው የተመረኩት። እባክህ ስራ በጣም ያስፈልገኛል። ምንም አይነት ስራ ካለ እሰራለሁ። እባክህ ስራ ስጠኝ። አይ እንግዲህ ነገርኩህ እኮ ሲቪህን አስቀምጥና ሰው ስንፈልግ እንጠራሃለን እንደውልልሃለን ቆይ ቆይ ለድርጅቱ አስተናጋጅነት መስራት ከፈለክ ክፍት ቦታ አይጠፋም አስተናጋጅ ለዛ እኮ አልነበረም የመጣሁት በዛ ላይ ያው ስራውን እፈልገዋለሁ ስላልከኝና ስራ በጣም እንደሚያስፈልግ ስለነገርከኝ፣ ታዲያ ይህን ስራ ትፈልጋለህ ወይስ አትፈልግም? እሺ፣ እፈልጋለሁ። ጥሩ፣ አሁን መጀመር ትችላለህ። ከዚህ በኋላ እያንዳንዱ ቦታዎች ጽዱ መሆናቸው እና ሁሉም ሰራተኞች ይፈልጉትን ነገር በአግባቡ እና በሰዓቱ መሆኑን ማረጋገጥ ያንተ ስራ ይሆናል ማለት ነው። አመሰግናለሁ። ምንም አይደለም። መጀመር ትችላለህ ስራ ይሄ የከበደሽ? አረ በጣም ቀላል ነው። ባይሆን እዚህ ስትመላለስ ሌላ ነገር እንዳይመስልብኝ። ልክ ነሽ። በቃ ታዲያ ምን ይምጣለሽ? እንደውም አስታወስኪ፣ ውሃ በጣም ጠምቶኛል። ማነው አዲሱ ልጅ? ውሃ እምጣላት በፍጥነት ይቅርታ የኔ ችግሮች ከሆነ ጠቅላላ የጥቅም ዋጋን በጠቅላላ ውጪ ማካፈል ነው ከአንድ በላይ ከመጣለሽ አዋጭ ነው ፕሮጀክቱ ቢቀጠል አሪፍ ነው ማለት ነው እስኪ ጸጥ በል አስተናጋጅ ነህ እሺ ስራህን አትርሳ ይሄ ብርጭቆ ማመላለስ አይደለም እሺ ይቅርታ አዎ እንደሱ ነው የሚያምርብህ ለማንኛውም ውሃው ሞቅ ብሏል ትንሽ ቀዝቀዝ አርጋ አምጠ ደግሞ አሁን እዚህ የተፈጠረውን ነገር ከማንም ሰው እንዳልሰማው? አለቃ ሌሎችን በሙሉ አስገብተን ፈተናውን ጀምር እንደ ነው? አያስፈልግም። አንተን ጨምሮ ሁሉንም ጥራቸውና አንድ ላይ ፈተናውን ፈተናቸዋለን። ያ ልጅ አዲስ ሰራተኛ ነው መሰለኝ። አዎ አዲሱ አስተናጋጅ ነው። ጥሩ እሱንም አንድ ላይ ይዘው ወደ ቢሮ ነው እስኪ እዚህ ኤንጂኦ ትቀጠሩ ምን እንደምታደርጉ ነገር? ያው በተማርኩበት ተግባራዊ በማድረግ የተቸገሩትን እና እርዳታ የሚያስፈልጋቸውን ሰዎች ቀንና ሌሊት ሳልል እነሱን ማገልገል ነው። ፍላጎቱ እሱ ያለው እንዳለ ሆኖ እኔም ታማሚና ረዳት ያጡ አባቶች ላይ ትኩረት አድርጌ መስራት እፈልጋለሁ። ከልጅነቴም ጀምሮ ሕልሜ ነበር የተቸገሩ ሰዎችን መርዳት። እኔ አሁን ራሱ እዚህ ስመጣ አንድ የተቸገረ ሰው መንገድ ላይ አግኝቼ ምሳቀይን ለሱ ሰጥቼ ነው የመጣሁት። ይበቃሻል። ቆይ ግን አንዳችሁም አላስታወሳችሁኝም? አራ አላወቅኩትም። ሁላችሁም እዚህ ከመምጣታችሁ በፊት አንድ የተቀደደ ልብስ የለበሰ ያረጀ ሰው ታማሚ መንገድ ላይ ገጥማችሁ ነበር አይደል? ዛሬ በጽሁፍ የምትፈተኑት አንዳችን ፈተና የለም። ፈተናችሁን ጨርሳችኋል። ምክንያቱም ያ ሰው እኔ ስለነበርኩ። በረከት፣ ታሞ መድኃኒት ከሚያስፈልገው ሰው በላይ ስራህን ካስቀደም ሲያውቁ እንዴት ነው አንተ ይህንን ማህበረሰብ ማገልገል የምትችለው? አንቺ ደግሞ ሰውን ከሰውነቱ ይልቅ በልብሱና በሁኔታው የምታከብሪ፣ ለሞት ከሚያጣጥር ሰው ይልቅ ጨርቅን የምትመርጭ። እዚህ ቢሮ ውስጥ ከዳግም ጋር የሆነውን ሁሉ በካሜራ ያይቸዋለሁ። ትሰሙኛላችሁ? የእርዳታ ድርጅትን አሰራር በመጣስ ፖሊሶች ስለሚፈልጓችሁ አሁኑን ውጡ። አረ፣ እባክዎትን ጋሽ እንደዛ ያድርጉ እባክዎትን እንደዛ ያድርጉ። ይቅርታ ጋሽ መልካሙ አይደገምን የዛሬን ብቻ ያለፉ ጥሩ። መታሰር አንፈልግም ካላችሁ አንድ ምርጫ እሰጣችኋለሁ እ የብሩክና የበሽተኞች ረዳትና የጽዳት ሰራተኛ በመሆን ለአንድ ወር ትሰራላችሁ። ከዛ በኋላ ነጻ ትወጣላችሁ። አረ ማ እኔ ነኝ የበሽተኛ አልጋ ማጸዳ? እንግዲህ ያውስ በቃ እንዳልኩት ታች ፖሊሶች ይቀበሏቸዋል። አረጋሽ አያስፈልግም ትስማማለች። ሁለታችንን መታሰር አንፈልግም። ጎበዞች፣ ትክክለኛ ውሳኔ ነው የወሰናችሁት። ብሩክ፣ የአረፈርክ መስሎ ከተሰማ ተሳስተሀል። በትክክለኛው ጊዜና ቦታ ላይ ተገኝተሀል። ይኸውልህ መስሪያ ቤታችን እንዳንተ ለተቸገሩ የሚራራ ሰው ይፈልጋል። ሰውነትና መማር ማለት ከታች ያሉትን ከፍ ለማድረግ መታተር ነው። ኢሳም መስራት የሚችል አንድ ሰው ማግኘት ይቻላል፣ ግን እንዳንተ ልበቀና ሰው ለማግኘት ብዙ መቆፈር ያስፈልጋል። ብሩክ፣ ያን ሁሉ የደከምኩት ለዛ ነው። ፍቃድ ቢሆን ከመጣህበት ስራ ይልቅ የዳግምን ቦታ ወስደህ ማናጀር ብትሆን ደስ ይለኛል። እኔም ደስ ይለኛል። በጣም አመሰግናለሁ ጋሽ